አባሪያችን ብርሃን ኃይሉ የስርጭት መሀንዲሳችን ደግሞ ቢላንድራዴ ነው። ጽዮን ግርማ የዕለቱ ዋና አዘጋጅ ናት። ስመኝሽ የቆየ የሰዓቱን የዓለም ዜናዎች ይዛ እየተጠባበቀች ትገኛለች። በርዕሶች ነው የምንጀምረው። መልካም ምሽት በድጋሚ እንደምናመሻችሁ የምዕራብ አፍሪካ ሀገራት የኢኮኖሚ ማህበረሰብ ወይም ኤኮዋስ የቀጠናው የጦር ኃይል በተጠንቀቅ እንዲጠባበቅ ትዕዛዝ ሰጥቷል። የጸጥታ ተንታኞች እርምጃውን ያደነቁ ቢሆንም የተቋሙ ሶስት አባል ሀገራት በቅርቡ መውጣታቸው ውጤታማነቱን አጠራጣሪ እንደሚያደርገው ተገልጿል። የናይጀሪያ መከላከያ ሚኒስትር ሙሐመድ ባዳሩ አቡባከር የኤኮዋስ የጦር ኃይል በተጠንቀቅ ላይ እንደሚሆን ያስታወቁት ትላንት ማክሰኞ በተካሄደው የምዕራብ አፍሪካ ሀገራት ሰራ ጥምረት የሆነው ኤኮዋስ 43ተኛ መደበኛ የጸጥታ ስብሰባ ወቅት ነው። አምስት ሺህ ወታደሮች እንደሚኖሩት የሚጠበቀው የጦር ኃይል በቀጠናው የሚካሄዱትን የሽብርተኝነትና ድንበር ዘለል ወንጀሎች ለመከላከል የሚደረግ ቀጠናዊ የጸጥታ እንቅስቃሴ አካል ነው። የምዕራብ አፍሪካው ተቋም አካል የሆኑት ቡርኪና ፋሶ፣ ማሊና ኒጀር ከኢኮዋስ ተገንጥለው የሳህል ሀገሮች ጥምረት የተባለ ኮንፌዴሬሽን አቋቁመዋል። ወታደራዊ አመራር ያላቸው ሶስቱም ሀገራት ኢኮዋስን የአባል ሀገራቱን ጥቅም ከማስጠበቅ ይልቅ የውጭ ሀገራት ጥቅም ማስፈጸሚያ ሆነዋል ሲሉ ይከሳሉ። ጠፈር ላይ ከጊዜያቸው በላይ የቆዩ የዩናይትድ ስቴትስ የኤሮኖቲክስና ጠፈር ምርምር ወይም ናሳ ተመራማሪዎችን ለመተካት ወደ ጠፈር ሊጓዝ የነበረው የስፔስ ኤክስ መንኮራኩር የሮኬት ማስወንጨፊያ እክል ስለገጠመው ወደ ጠፈር ጣቢያው የሚደረገው በረራ ዘግይቷል። ቡች ዊልመር እና ሱኒ ዊሊያምስ የተባሉት ጠፈርተኞች ከዘጠኝ ወራት ቀናት በኋላ ወደ ምድር ከመመለሳቸው በፊት እነሱን የሚተካ የጠፈርተኞች ቡድን ከዓለም አቀፉ የጠፈር ጣቢያ መድረስ ይኖርበታል። ይሁን እንጂ ከኬኔዲ የጠፈር ማዕከል ሊወነጨፍ ተዘጋጅቶ የነበረውን ፋልከን ሮኬት እክል ገጥሞታል። አሶሲየትድ ፕሬስ እንደዘገበው ሮኬቶቹን ደግፈው ከያዙት መሳሪያዎች መካከል አንዱን የሚቆጣጠረው ማስወንጨፊያ ክፍል ችግር የገጠመው መሆኑን መሐንዲሶች በመናገራቸው ስፔስ ኤክስ ተልኮን እንዲያዘገይ ተደርጓል። ችግሩ የታወቀው ሮኬቱ ከመወንጨፉ ከአራት ሰዓታት ባልነሰ ጊዜ ውስጥ ሲሆን ተልዕኮ ሙሉ ለሙሉ እንዲሰረዝ የተደረገው ከመወንጨፊያ ሰዓት አንድ ሰዓት ያነሰ ጊዜ ሲቀረው መሆኑ ተመልክቷል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። የዩናይትድ ስቴትስና የሩሲያ ዩናይትድ ስቴትስ የሩሲያና ዩክሬንን ጦርነት ለማብቃት ለሰላሳ ቀን የሚቆይ የተኩስ አቁም ስምምነት እንዲደረግ ያቀረበችውን ሀሳብ የሩሲያ ፕሬዚዳንት ቭላዲሚር ፑቲን ዋና የውጭ ፖሊሲ አማካሪ ውድቅ አድርገውታል። የቀረበው የተኩስ አቁም ለዩክሬን የጦር ኃይል ከውጊያው ጊዜያዊ ፋታ ከመስጠት ያለፈ ፋይዳ የለውም በማለትም አጣጥለውታል። ቀድሞ በዩናይትድ ስቴትስ የሩሲያ አምባሳደር የነበሩት ዩሪ ኡቫኮቭ ለሩሲያ መንግስት ቴሌቪዥንና መንግስታዊ የዜና አውታር በሰጡት ቃለመጠይቅ የእኛ ግብ ዘላቂ ሰላም መፍትሔ እንዲመጣ ነው። የእኛ ሕጋዊ ጥቅሞችና ስጋቶች የታወቁ ናቸው። እነሱን ታሳቢ ባደረገ መንገድ ሰላማዊ መፍትሔ እንዲገኝ በጉጉት እንጠብቃለን ማለታቸውን ጠቅሷል። አሁን ባለው ሁኔታ ሰላማዊ መስለው የሚቀርቡ እርምጃዎችን የሚፈልግ የለም ሲሉም አክለዋል። የሩሲያ የውጭ ፖሊሲ ዋና አማካሪ ኢቫኮቭ አክለው ከዩናይትድ ስቴትስ የብሔራዊ ጸጥታ አማካሪ ማይል ዎልዝ ጋር በተከታታይ እየተነጋገሩ መሆናቸውን ያረጋገጡ ሲሆን ንግግሩ በሚስጥር እንዲያዝ ተስማምተናል ብለዋል። በመጨረሻም የአውሮፓ ህብረት ከአሜሪካ በሚገባው ውስኪ ላይ የ50 በመቶ ታሪፍ መጣሉን ተከትሎ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከአውሮፓ በሚገባው ወይን፣ ሻምፓኝና ሌሎች የአልኮል መጠጦች ላይ የ200 በመቶ ታሪፍ እንደሚጭኑ አስጠንቅቀዋል። የ27 ሀገራት ስብስብ የሆነውን የአውሮፓ ህብረት በዓለም የከፋው ታክስና ታሪፍ ጣይ ሲሉ የገለጹት ትራምፕ እንደ አውሮፓውያን አቆጣጠር በ1993 ሲመሰረት ዓላማው በአሜሪካ የኢኮኖሚ ጥቅም ለማግኘት ነው ብለዋል። ባለፈው አንድ ወር ከአሜሪካ ከፍተኛ የንግድ ሸሪኮች ማለትም ከሜክሲኮ፣ ካናዳ፣ ቻይናና የአውሮፓ ህብረት ጋር የታሪፍ ውዝግብ ውስጥ የገቡት ትራምፕ ታሪፉን መጣሉ አስፈላጊ የሆነው ሀገሪቱ ወደ አሜሪካ የሚገባውን አደንዛዥ እፅ እንዲያስቆሙና እንዲሁም የሸቀጥ አምራቾች ውጭ ያላቸውን ፋብሪካ ዘግተው ወደ አሜሪካ እንዲመጡ ለማስገደድ መሆኑን ይገልጻሉ። ትራምፕ ትላንት ረቡ የአውሮፓ ሕብረትን ጨምሮ ብረት ወደ አሜሪካ በሚልኩ 35 ሀገራት ላይ የ25 በመቶ ታሪፍ ጥለዋል። አውሮፓውያኑ ባጸፋው በአሜሪካ በሚላከው የ28 ቢሊዮን ዶላር ሸቀጥ ላይ ታሪፍ ጥለዋል። ካናዳ በበኩሏ 27 ቢሊዮን ዶላር የሚጠጋ የአሜሪካ ሸቀጥ ላይ ታሪፍ ጥላለች። ትራምፕ የታሪፍ ጦርነት ውስጥ መግባታቸውን ተከትሎ በአሜሪካ ያሉ የአክሲዮን ገበያዎች ባለፉት ጥቂት ቀናት አሽቆልቅለዋል። በአውሮፓ ላይ የሚጣለው ታሪፍ የፈጠረውን አሳሳቢነት በተመለከተ አስተያየት የሰጡት የአሜሪካ የዋናው ግምጃ ቤት ኃላፊ ስካት ቤሰንት በአንድ የንግድ አጋር ላይ በአንድ ወይም በሁለት ሸቀጦች ላይ የሚጣል ታሪፍ በአጠቃላይ ገበያው ላይ ትልቅ ለውጥ ያመጣል መባሉ እንደማይገባቸው ተናግረዋል። አድማጮች ለሰዓቱ የያዝ ናቸው የዓለም ዜናዎች እነዚህ ነበሩ። ለቀሪዎቹ መሰናዶች ወደ አሉላ ልመልሳችሁ። ስምኝሽ የቆየን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ የሚተላለፈውን የዛሬ ሐሙስ መጋቢት አራት 2017 ዓ ም ስርጭታችንን ነው። አስተናጋጃችሁ አሉ አከበደ ነኝ። የቀጥታ ምስልና ድምፅ አቀናባሪያችን ራማ ክሊን ነው። ዋና አዘጋጇ ጽዮን ግርማ ናት። ከምሽቱ 3 ሰዓት ተኩል አብረናችሁ እንዘልቃለን። አሁን ወደ ቀዳሚው የዕለቱ አብይ ርዕስ ከመቶ ቀናት በላይ በዝግ የቆየው የመቀሌ ከተማ አስተዳደር ከንቲባ ጽህፈት ቤት በዶክተር ደብረጽዮን ገብረ ሚካኤል በሚመራው የህወሓት ቡድን በተሾሙት ከንቲባ ቁጥጥር ስር መዋሉ ተገለጠ። በተመሳሳይም የመቀሌ 104.4 ኤፍኤም ራዲዮ ጣቢያ በዶክተር ረዳይ በረሃ በተሾሙት አቶ ዘመንፈስ ቅዱስ ፍስሐና የከተማው አመራሮች ቁጥጥር ስር መዋሉ ተገልጧል። ሙሉጌታ አስበሃ ተከታትሎታል። ከመቶ ቀናት በላይ በዝግ የቆየው የመቀለ ከተማ አስተዳደር ከንቲባ ጽህፈት ቤት በዶክተር ደብረ ጽዮን ገብረ ሚካኤል የሚመራ የህወሓት ቡድን በተሾሙት ከንቲባ ቁጥጥር ስር ውሏል። በዶክተር ደብረ ጽዮን ሊቀመንበርነት በሚመራው የህወሓት ቡድን በኩል ታጅተው በከተማዋ ምክር ቤት የተሾሙት ዶክተር ረዳይ በርሃም ዛሬ ሐሙስ መጋቢት አራት ቀን 2017 ዓ ም በከንቲባ ጽህፈት ቤት ውስጥ ገብተው ስራ መጀመራቸውን ይፋ አድርገዋል። ህዝብና ንሓደ ምእቲ መዓልቲ ዝኣክል ህዝባችን ለአንድ መቶ ቀናት የከንቲባ ጽሕፈት ቤት ታሽጎበት ያለ አገልግሎት ቆይቷል። የመቀሌ ምክር ቤት ያጸደቀው ከ12 ቢሊዮን ብር በላይ በጀት፣ የመሰረተ ልማት ስራዎች፣ የወጣቶችና የሰማዕታት ቤተሰብ ተጠቃሚነት እና ሌሎች የልማት ስራዎች ተስተጓጉለው ቆይተዋል። በፖለቲካው አለመረጋጋት ምክንያት እየታየ ነው ያሉት በከተማዋ የሸቀጦች የዋጋ ንረት ለማስተካከል ህዝቡ እገዛ ማድረግ እንዳለበት አሳስበዋል። በጊዜው አስተዳደሩ የተሾሙት አቶ ብርሃነ ገብረ ኢየሱስ ጽሕፈት ቤቱ በወታደራዊ አመራሮች በተ የተደገፉ የህወሀት አመራሮች ቁጥጥር ስር ነው ብለዋል። ይህ የመፈንቅለ መንግስት ሂደት ቅጥያ ነው በማለት ለአሜሪካ ድምጽ ገልጸዋል። በመቀሌና ሌሎች ወረዳዎች በወታደራዊ ኃይል ስልጣን እየተቆጣጠሩ ናቸው። በትግራይ ሰላምና ዴሞክራሲም እንዳይሰፍን እየሰሩ ቆይተዋል። እነዚህ ጥቂቶች አሁን ደግሞ ይህን ጠባብ ቡድን ደግፈው ለራሳቸው ከተጠያቂነት ለመዳን በመቀሌ ሁለት አርሚዎች አስገብተዋል። በዚህም ህዝቡን እያስጨነቁ በወታደር ነው ወደ ጽሕፈት ቤት የገቡት። ይህ ሂደት ተቀባይነት የሌለውና የጥቂቶች ቡድን ስራ ነው ሲሉም ተናግረዋል። የትግራይ ሰራዊትም ሆነ ወጣቱ የማይ የሚቀበለው ተግባር ነው ብለዋል። ትናንት ረቡዕ በዓዲ ጉደም ከተማ አንድ ወጣት በታጣቂዎች መገደሉም አቶ ብርሃነ ገልጸዋል። በዓዲ ጉደም ትናንት አንድ ወጣት ተገድሏል። ታጋይ የነበረ ወጣት ነው። በመቀሌ የተለያዩ ክፍለ ከተሞችም በተመሳሳይ ትናንትና ከትናንት በስቲያ ሰፊ የሰራዊት እንቅስቃሴ እያደረጉ ህዝቡንና ወጣቱን እያስጨነቁት ነው። የተገደለው ወጣት በዛሬ ዕለት ባህር ሐፀይ የተባለች ከተማ ላይ የቀብር ሥነ ሥርዓቱን መፈጸሙ ከተሳታፊዎች አረጋግጠናል። ወደ መቀለ ከንቲባ ጽህፈት ቤት የገባ ነው፣ በሰላማዊ መንገድ ነው ያሉት ዶክተር ረዳይ የከንቲባው ጽህፈት ቤት ሲጠብቁ የነበሩ የከተማዋ አይደር ክፍለ ከተማ ፖሊሶች በቦታው መቆየታቸው ትክክል እንዳልሆነ አምነው በመነሳታቸው ነው የገባ ነው ሲሉ አስረድተዋል። ብዘይ ያለምንም የጥይት ድምፅ ነው የገባነው። በብትርም የተነካ ሰው የለም። በጸጥታ ኃይሎች ታጅበን የሌሎችን ጥቅምና ሐሳብ ረግጠን አልገባንም። ሕግና ስርዓት ተከትለን ነው የገባነው። በከተማ አስተዳደር ብቻ ሳይሆን በሓድነት ክፍለ ከተማም እንዲሁ አስተዳዳሪው ወደ ጽህፈት ቤት ገብቷል። የትግራይ ክልል ጸጥታና ሰላም ቢሮ በዓዲ ጉደም ከተማ የተፈጠረው ክስተት አስመልክቶ ባወጣው መግለጫ በከተማዋ ለአርበኞች መሬት የመስጠት መርሃ ግብር እየተፈጸመ በነበረበት ጊዜ እኛም ይገባናል ያሉ ሰዎች አልተካተትንም በማለታቸው የተፈጠረ ግርግር ነው ብሏል። በዚህ ክስተት የተጠቀሙ ህገወጥ ያሏቸው ሰዎች ባጃጅ ተብሎ በሚጠሩ በባለ ሶስት እግር ተሽከርካሪ ሆነው ተኩስ እንደከፈቱ ገልጾ በዚህ የተኩስ ልውውጥ በአራት ሰዎች ላይ ጉዳት ደርሷል ብሏል። ትላንት ማታ ስለተገደለው ወጣት ግን ያለው ነገር የለም። በተመሳሳይ የመቀለ 104.4 ኤፍኤም ራዲዮ ጣቢያ በዶክተር ረዳይ በረሀ በተሾሙት አቶ ዘመንፈስ ቅዱስ ፍስሐና የከተማዋ አመራሮች ቁጥጥር ስር መዋሉ ተገልጿል። የራዲዮ ጣቢያው በታጣቂዎች ታጅበው እንደተቆጣጠሩት አንድ የጣቢያው ሰራተኛ ለአሜሪካ ድምጽ ገልጿል። በጉዳዩ ላይ ከአቶ ዘመንፈስ ቅዱስ ፍስሐ ማብራሪያ ለማግኘት ያደረግ ነው ጥረት አልተሳካም። በክልሉ የሚንቀሳቀሱ አረና ትግራይ፣ ባይቶናና ውድብ ናጽነት ትግራይ ፓርቲዎች በጋራ በሰጡት መግለጫ ወታደራዊ ኃይል በመጠቀም የመንግስት ስልጣን ለመቆጣጠር የሚደረግ እንቅስቃሴ እንቃወማለን ብለዋል። ተቀማጭነታቸው አዲስ አበባ የሆኑ የዩናይትድ ስቴትስ ኤምባሲ ጨምሮ የ25 ሀገራት ኤምባሲዎች በሰሜን ኢትዮጵያ እያገረሸ ያለው ውጥረት እየተከታተሉት እንዳለ ገልጸው የፕሪቶሪያው ግጭት በዘላቂነት ማቆም ስምምነት የጥይት ድምፅ ያጠፋ በመሆኑ እንደሚደግፉ አስታውቀዋል። ዳግመኛ ወደ ግጭት መግባት አይገባም ያሉት ኤምባሲዎቹ ሁሉም ተቀናቃኝ ኃይሎች ውጥረቱን እንዲያረግቡና ወደ ውይይት እንዲቀርቡ ጠይቀው ለዚህም እንደሚደግፉ ገልጸዋል። በመቀለ ከተማ ውጥረቱን ተከትሎ ብዙ ሰዎች ከባንኮች በጥሬ ገንዘብ እያወጡ መሆናቸው ተገንዝበናል። ለአሜሪካ ድምፅ ሙልጌታ ጽብሃም መቀለም ሙሉጌታ ጽብሃን አመሰግናለሁ። ክቡራትና ክቡራን ከዚሁ ርዕስ ጋር በተያያዘ ወደ አዲስ አበባ የሚመልሰን ነው ተከታዩ። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ በበኩላቸው መፈንቅለ መንግስት እየተፈጸመ ነው ብለዋል። ፕሬዚዳንቱ ዛሬ ሐሙስ በአዲስ አበባ ሸራተን አዲስ ሆቴል ውስጥ በሰጡት ጋዜጣዊ መግለጫ ለአሁኑ ሰዓቱ ትግራይ ውስጥ እየተፈጠረ ያለው አንድ የህወሓት አንጃ ደጋፊዎች ያላቸውን የተወሰኑ ከፍተኛ መኮንኖች በመያዝ ማህተም የመንጠቅና ስራዎች እንዳይሰሩ የማድረግ ስራ እየሰራ ነው ሲሉ ከሰዋል። አቶ አማኑኤል አሰፋ ውንጀላውን ያስተባብላሉ። ኬኔዲ አባተን የተከታተለው የትግራይ ክልል ጊዜያዊ አስተዳደር ፕሬዝደንት አቶ ጌታቸው ረዳ ዛሬ ሐሙስ መጋቢት 4 ቀን 2017 ዓ ም በአዲስ አበባ ከተማ በሰጡት ጋዜጣዊ መግለጫ ስለ ክልሉ ወቅታዊ ሁኔታ አብራርተዋል። አቶ ጌታቸው በህወሀት ያለውን ክፍፍል ተከትሎ የተፈጠረውን ውጥረት በተመለከተ ከጋዜጠኞች ለተነሳላቸው ጥያቄ ማብራሪያ ሲሰጡ በክልሉ መፈንቅለ መንግስት እየተካሄደ ነው ብለዋል። አሁን ያለው ሁኔታ መፈንቅለ መንግስት የተፈጸመ ነው፣ ኦፍኮርስ እየተፈጸመ ነው። አይ ነው። ማህተሙ ምን እንደሚሰራ አላውቅም ሌጂትሜት ኦቶሪቲ ያለው መንግስት አውርደህ ማህተም ስለያዝክ በተለየ መልኩ የምትፈታው ችግር የለም። በተግባር ግን የመፈንቅለ ስራ እየተሰራ ነው። መፈንቅለ መንግስት ነው የተደረገ ያለው። በአሁኑ ሰዓት ትግራይ ውስጥ እየተፈጠረ ያለው አንድ የህወሀት አንጃ ሲሉ የገለጹት ቡድን ደጋፊዎች ያላቸውን የተወሰኑ ከፍተኛ መኮንኖች በመያዝ እየሰራቸው ያሉ ስራዎች ናቸው ብለዋል አቶ ጌታቸው። ይህንን ስርዓት ለማስያዝ ጊዜያዊ አስተዳደሩ እድል ተነፍጓል ያሉት አቶ ጌታቸው በዚህ ሰዓት የፌዴራል መንግስት አግባብነት ያላቸውን እርምጃዎች መውሰድ አለበት ብለዋል። ወደ አዲስ አበባ የመጡትም በዚሁ ጉዳይ ላይ ለመነጋገር እንደሆነ ገልጸዋል። በዶክተር ደብረ ጽዮን ገብረ ሚካኤል የሚመራው ህወሀት ምክትል ሊቀመንበር የሆኑት አቶ አማኑኤል አሰፋ በበኩላቸው ዛሬ ማምሻውን ለብዙሀን መገናኛ በሰጡት መግለጫ በትግራይ ክልል በአሁኑ ጊዜ እየተካሄደ ያለው በወረዳዎችና በከተሞች ህገ መንግስትን የማስከበር እርምጃ እንጂ መፈንቅለ መንግስት ተብሎ እየተገለጸ ያለው ስህተት ነው ሲሉ መናገራቸውን የመቀሌው የአሜሪካ ድምፅ ባልደረባ ዘግቧል። በትግራይ ክልል በአሁኑ ጊዜ አዲስ የተለየ ክስተት ሳይኖር በወሬ ግርግር እንደተፈጠረ እየተገለጸ ነው ያለው ያሉት አቶ አማኑኤል በዚህም የፌዴራል መንግስት ወደ ክልሉ እንዲገባ መጠየቅ ክህደት ነው ብለዋል። አቶ ጌታቸው ረዳ በዛሬው መግለጫቸው ከኤርትራ ጋር ግንኙነት እየፈጠሩ ያሉ አካላት አሉ ሲሉም ወንጅለዋል። ፕሪቶሪያ በመፈረቡ ምክንያት አኩርፎ ከኢትዮጵያ መንግስት ጋር የተጣላ ኃይል ጋር ተሰልፈህ ኢትዮጵያ መንግስት ምናልባት ማስወገድ የሚቻልበት እድል ካለ ብለ መንቀጭቀጭ በጣም አደገኛ። እኔ የማውቃቸው የትግራይ ከፍተኛ ወታደራዊ ኃላፊዎች የእንደዚህ አይነቱ እብደት እንደማይቀበሉት ታውቃለህ። የተወሰነ ከዚህ ግርግር ጋር ግርግር የተጣባው በፍጹም የተረጋጋ ኤንቫይሮንመንት ከተፈጠረ አደጋ ላይ ወድቃለሁ የሚያስብ ጥቂት፣ ግን ደግሞ ብዙ ሰው የማወናበድ አቅም ያለው ቡድን ግን እንደዚህ አይነት እንቅስቃሴ ውስጥ እንደገባ ቃል ነው። የተወሰኑ ወታደራዊ አመራሮች ግን አደጋ መፍጠር የሚችሉ የተወሰኑ ፖለቲካ አመራሮች ግን አደጋ መፍጠር የሚችሉ ግንኙነት አላቸው። በዶክተር ደብረ ጽዮን ገብረ ሚካኤል የሚመራው ህወሀት ምክትል ሊቀመንበር አቶ አማኑኤል አሰፋ በበኩላቸው ከኤርትራ መንግስት ጋራ ሌላ አካልን ለመጉዳት ተብሎ የሚፈጸም ግንኙነት የለንም በማለት የአቶ ጌታቸውን ክስ ተከላክለዋል። ምስ መንግስት ኤርትራ አንጻር መንግስት ኢትዮጵያ ዝኾነ ንኩናት ዘዕድም ናብ ኩናት ዘእቱ ዝኾነ ከኤርትራ መንግስት ጋር ጦርነት የሚጋብዝ የኢትዮጵያ መንግስትን የሚጻረር ግንኙነት እንደሌለን ሁል ጊዜ የሚገለጽ ነው። አሁንም የትግራይ ህዝብ ከሁሉም ጎረቤቶቹ ጋር ሰላም ያስፈልገዋል። ተስፋ ያለው መረጋጋት ያስፈልገዋል። ስለዚህ ከኤርትራ፣ አማራ፣ አፋርና ሱዳን እንዲሁም ሁሉም አጎራባች ህዝቦች ጋር ሰላማዊ ግንኙነት እንዲኖረን እንፈልጋለን። ከዚህ ውጭ ምንም አይነት ግንኙነት የለንም። በተያያዘ የቀድሞ ተዋጊዎችን ትጥቅ የማስፈታትና ወደ ማህበረሰቡ መልሶ የመቀላቀል በእንግሊዝኛው ዲዲአር በመባል የሚታወቀው ሂደት ላለመተግበሩና ለተፈናቃዮች አለመመለስ ከፌዴራል መንግስቱ በላይ ተጠያቂ እኛንን ሲሉ አቶ ጌታቸው ተናግረዋል። ለፖለቲካ ፍላጎት ታጣቂዎች ትጥቅ እንዳይፈቱና ተፈናቃዮችም እንዳይመለሱ የሚፈልጉ አካላት መኖራቸውን በመግለጽም ወንጅለዋል። የቀድሞ ተዋጊዎችን ትጥቅ የማስፈታትና ወደ ሰቡ መልሶ የመቀላቀል ዲዲአር ሂደት የተደናቀፈው በክልሉ አመራሮች እንደሆነ የተገለጸው ከሀቅ ራቀ ነው ያሉት አቶ አማኑኤል በበኩላቸው በስምምነቱ መሰረት ከመከላከያ ውጭ በክልሉ ያሉ ኃይሎች መውጣት ጎን ለጎን መፈጸም ሲገባው አልተፈጸመም ብለዋል። በትግራይ ክልል ወቅታዊ ጉዳይ ላይ ከፌዴራል መንግስት በኩል አስተያየት ለማግኘት ያደረግነው ተደጋጋሚ ሙከራ ለጊዜው አልተሳካም። በክልሉ የሚንቀሳቀሱት አረና ትግራይ፣ ባይቶና እና ውድብ ናጽናት ትግራይ የተባሉ ሶስት ፓርቲዎች በጋራ ባወጡት መግለጫ ወታደራዊ ኃይልን በመጠቀም የመንግስት ስልጣንን ለመቆጣጠር የሚደረግ እንቅስቃሴን እንቃወማለን ብለዋል። ተቀማጭነታቸውን በአዲስ አበባ ያደረጉ የዩናይትድ ስቴትስ ኤምባሲን ጨምሮ የ25 ሀገራት ኤምባሲዎች በበኩላቸው በሰሜን ኢትዮጵያ እያገረሽ ያለውን ውጥረት እየተከታተሉ እንደሚገኙ ገልጸው ሁሉም ተቀናቃኝ ኃይሎች ውጥረቱን እንዲያረግቡና ፊታቸውን ወደ ውይይት እንዲያዞሩ ጠይቀዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ አመሰግናለሁ ኬኔዲ። ክብራትና ክብራን በተከታዩ ርስ ደግሞ ወደ ምዕራብ ኢትዮጵያ ነው የምናቀናው። የቦሮ ዲሞክራሲያዊ ፓርቲ በቤንሻንጉል ጉሙዝ ክልል ምክር ቤት የተደረገውን የህገ መንግስት ማሻሻያ የተቃወሙትን አቶ ዮሐንስ ተሰማን ጨምሮ ሶስት አባላቶቼ ታስረውብኛል ይላል። በጉዳዩ ዙሪያ ከክልሉ መንግስት ጋር አስተያየት ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ገብረ ሚካኤል ገብረ መድን ነው የያዘው። የቦሮ ዲሞክራሲያዊ ፓርቲ የውጭና ዓለም አቀፍ ግንኙነት ዘርፍ ኃላፊ ዶክተር መብራቱ አለሙ ዛሬ መጋቢት አራት 2017 ዓ ም ለአሜሪካ ድምፅ በሰጡት ቃለ መጠይቅ የፓርቲው የፖለቲካ ዘርፍ ኃላፊ እና የቤኒሻንጉል ጉሙዝ ክልል ምክር ቤት አባል አቶ ዮሐንስ ተሰማ በክልሉ የተደረገውን ህገ መንግስታዊ ማሻሻያ በመቃወማቸው ታስረዋል ብለዋል። ለፖለቲካ ፓርቲዎች የገረም ክብ ስብሰባ ወደ አዲስ አበባ ሊወጣ ሲል ኤርፖርት ውስጥ ተይዞ አሁንም ድረስ ጣቢያ ላይ ነው ያለው። አራተኛ ቀን ወ ይዟል፣ ወደ አራት አምስተኛ ቀን ወደ ፍርድ ቤትም አልቀረበም፣ ያለመከሰስ መብቱም አልወረደም። በዛሬው ዕለትም ሌሎች ተጨማሪ ሁለት አባላት መታሰራቸውን አመልክተዋል። ሌላ ማዕከላዊ ኮሚቴ አባል ታስሯል። ሌላም አባል ልዝም ማሶሰ ታስሯል። ኦልሞስት እስሩ የቀጠለበት ሂደት አለ። አሁን ሶስት ሆነዋል። እንግዲህ ይቀጥላል ብለን እንጠብቃለን። ያው እንግዲህ ሀሳብን በሀሳብ ማሸነፍ ካልተቻለ ወደ እስር ነው የሚገባው። ከዚህ ቀደምም እሶች ለዞ ታስረ የተፈቱ ናቸው። ከዚህ ቀደምም በዛሬ ዕለት ታስረዋል የተባሉት የፓርቲው አባላት አንደኛው የማዕከላዊ ኮሚቴ አባል አቶ ሽባባው ኃይሌ ሲሆኑ ሁለተኛው ደግሞ አቶ ሙሉቀን አስፋው መሆናቸውን ዶክተር መብራቱ ተናግረዋል። ሦስቱም ሰዎች እዛው በቤኒሻንጉል ጉሙዝ ክልል መታሰራቸውንም ገልጸዋል። ይህን ጉዳይ በማስመልከት በዛሬ ዕለት መግለጫ ያወጣው ፓርቲው በአመራሮቼ ላይ የተጀመረው እስራት ወከባና ዛቻ እንዲቆም ከሕግ አግባብ ውጪ የታሰሩትም በአስቸኳይ እንዲፈቱ በማለት ጠይቀዋል። በፓርቲው ላይ በስፋት ተከፍተዋል ያለው የስም ማጥፋት ዘመቻም እንዲቆም አሳስበዋል። ዶክተር መብራቱ አለሙ በሰጡት ቃለ መጠይቅ ከየካቲት 9 እስከ 11 2017 ዓ ም በነበረው የክልሉ ምክር ቤት ስብሰባ ተደርጓል ያሉት የሕገ መንግሥት ማሻሻያ የክልሉን ምክር ቤት አባላት ቁጥር የሚያሳድግና አዳዲስ የምርጫ ክልሎችን የሚያቋቁም እንደሆነ ጠቅሰው፣ ሂደቱ የፌዴራሉን ሕገ መንግሥት የሚቃረን እንዲሁም ለክልሎች ባልተሰጠ ስልጣን የተከናወነ ነው ብለዋል። የህገ መንግስቱ አንቀጽ መቶ ሶስት ቁጥር አምስትን ብታየው የፌዴራሉ የህዝብና ቤቶች ቆጠራ ውጤት ለተንተርሶ ጥናት አድርጎ ብሔራዊ ምርጫ ቦርድ የምርጫ ክልሎችን አቅንቶ ለፌዴሬሽን ምክር ቤት ያቀርባል። የፌዴሬሽን ምክር ቤት ደግሞ ስልጣን ብሔራዊ ምርጫ ቦርድ አቅንቶ ያቀረቡትን የምርጫ ክልሎች መርምሮ ያጸድቃል ይላል። ፌዴሬሽን ምክር ቤት ነው የሚወስነው እንጂ የክልል ምክር ቤቶች በዚህ ጉዳይ ላይ ስልጣን የላቸውም። የኛ ይግባ ተደረገ የተባለው ህገ መንግስታዊ ማሻሻያ ከፌዴራሉ ህገ መንግስት ጋር የሚቃረን ብቻ ሳይሆን በክልሉ ያሉትንም ዞኖች ህዝብ ቁጥር ከግምት አላስገባም ያሉት ዶክተር መብራቱ የፌዴራል ህገ መንግስት ጉዳዮች አጣሪ ጉባኤ በጉዳዩ ላይ ትርጉም እንዲሰጥበት ፓርቲው ጥያቄ ማቅረቡን ገልጸዋል። ስለ ህገ መንግስታዊ ማሻሻያውና ስለ ፓርቲው አባላት እስር ጉዳይ በተመለከተ ከቤኒሻንጉል ጉሙዝ ክልል የኮሚኒኬሽን ቢሮ ኃላፊ አቶ መለሰ በየነ ስልክ በመደወል አስተያየት ለማግኘት ያደረግነው ጥረት ስብሰባ ላይ ነኝ የሚል መልስ በመስጠታቸው ለዛሬ ሊሳካልን አልቻለም። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ቀሮ ሚካኤልን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን ተከታዩ ደግሞ ወደ አዲስ አበባ ይመልሰናል። ባለፈው ሰኞ ሌሊት ከምትኖርበት ህንፃ አምስተኛ ፎቅ ላይ ቁልቁል ወድቃ ሕይወቷ ካለፈው ሞዴልና የማስታወቂያ ባለሙያ ቅንኒ አዱኛ ሞት ጋር በተያያዘ ተጠርጥሮ በቁጥጥር ስር የሚገኘው እጮኛዋ አርቲስት አንዱ ዓለም ጎሳ ተጨማሪ 13 ቀናት በስር ቆይቶ ምርመራው እንዲቀጥል ፍርድ ቤት ማዘዙ ተገለጠ። ከበቃው ጋር ፍርድ ቤት የቀረበው አንዱ ዓለም ደግሞ የቀነኒ ሕይወት ያለፈው በአደጋ እንደሆነ በመግለጽ ከስር እንዲፈታ አመልክቶ ነበር። ቤካ አቶማ ጉዳዩን አስመልክቶ ዝርዝር አድርሶናል። የአዲስ አበባ ፖሊስ ወንጀል ምርመራ ቢሮ ከሞዴልና የማስታወቂያ ባለሙያ ቀነኒ አዱኛ ሞት ጋር በተያያዘ ጠርጥሮ ያሰረውን አርቲስት አንዱ ዓለም ጎሳን ዛሬ ሐሙስ መጋቢት 13 ቀን 2017 ዓ.ም በፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት አቅርቦ ተጨማሪ የምርመራ ጊዜ ቀጠሮ ጠይቆበታል። ሟጭ ቀነኔ አዱኛ ዋቆ ሰኞ መጋቢት አንድ ቀን 2017 ዓ ም ከሌሊቱ አስር ሰዓት ገደማ አምስተኛ ወለል ላይ ከሚገኘው የቤቷ የማብሰያ ክፍል በረንዳ በኩል ለጊዜው ምክንያቱ ባልታወቀ ሁኔታ ቁልቁል ወደ ምድር ወድቃ ለሕክምና እርዳታ ወደ ያኔት ሆስፒታል እየተወሰደች ባለችበት ወቅት ህይወቷ ማለፉን የአዲስ አበባ ፖሊስ ኮሚሽን ትላንት አስታውቆ ነበር። የምርመራ መዝገቡን ለፍርድ ቤቱ ያቀረበው ፖሊስ ሞዴል ቀነኒ ህይወቷ ባለፈበት ወቅት ፍቅረኛዋ አርቲስት አንዱ ዓለም በቤት ውስጥ እንደነበር ጠቅሶ የአስከሬን ምርመራ ውጤትን ጨምሮ የሰውና የሰነድ ማስረጃዎችን መርምሮ ለማቅረብ የ14 ቀን የምርመራ ጊዜ ጠይቆ ነበር። ለምርመራ የሚያበቃ በቂ ምክንያት የለም በሚል ተቃውሞ ማቅረባቸውን ለአሜሪካ ድምፅ የገለጹት የአርቲስት አንዱ ዓለም ጎሳ ጠበቃ አቶ ሊበን አብዲ ሁሴን የቀነኒ ህይወት ያለፈው በአደጋ ነው የሚል ምላሽ መስጠታቸውን አስረድተዋል። እኛ ለፍርድ ቤቱ ያሳሰብ ነው አደጋ እንደሆነ በዕለቱ በሰላም አብረው ውለው በቤት እንደገቡ እሷም ልደቷ ሊከበር ሳምንት ስለቀረው የልደት ፎቶ ሹት ስለነበረ ወደ ፎቶ ቤት አደርሷት በሰላም ውለው ማታም በሰላም ቤት እንደተገናኙ እራት በልተው በሰላም እንደተለያዩ በኋላ እሷ ስራ እሰራለሁ ብላ ወደ ኪችን ገብታ ቆይታ ሰራተኛዋ ስትጮህ ድምጽ ሰምቶ ወጥቶ ወድቃ እንዳገኛትና ጎረቤት ለእርዳታ ጠርቶ በጎረቤት መኪና ወደ ያኒት ሆስፒታል ወዲያው ህክምና ይዟት ሄዷል። ሆስፒታል ስትደርስ ህይወቷ አልፏል። ስለዚህ ቦታው ላይ እሱ ከመኖሩ ውጪ እና እሷ ወድቃ ከመገኘቷ ውጪ እሷን ሊገድል የሚችልበት ፖሊስ እንደሚለው ሞቲቭም የላቸው ሞቲቭም እንደሌለው በሰላም አብረው ውለው በሰላም አብረው እየኖሩ ነው ያሉት። ከጾም በኋላም ሽምግልና ለመላክ እና ጋብቻ ለመመስረት በሂደት ላይ ነው ያሉት። ስለዚህ እሷን እንዲገደል የሚችልበት ምንም አይነ መኪና በድ የለበት እንዲሁም የአስክሬን ምርመራ ውጤትም ራሷን ነው ያጠፋችው ወይስ በሰዎች ነው የሞተችው የሚለው በሐኪም ሳይረጋገጥ እሱ ቦታው ላይ ከመገኘቱ ውጪ አስቀድሞ እንደነበራቸው እሷን ገፍትሮ እንደጣላት ጣላት ማስረጃ ወይም ምስክር ፖሊስ ባላቀረበበት ሁኔታ በግድያ ወንጀል ተጠርጥሮ ሊታሰርም ጊዜ ቀጠሮም ሊቀየቅበት እንደማይገባ በዋስትና ሆኖ አዘኑን እንዲቀመጥ እና የፖሊስ ምርመራ እንዲቀጥል ነው እኛ ለፍርድ ቤት ያመለከት ነው። የግራ ቀኙን ክርክር ያደመጠው ፍርድ ቤቱ የአስከሬን ምርመራ ውጤትን ጨምሮ የሰውና የሰነድ ማስረጃዎችን አጠናቅሮ እንዲያቀርብ ለፖሊስ ተጨማሪ የአስራ ሶስት ቀናትን የጊዜ ቀጠሮ በመፍቀድ ለመጋቢት አስራ ሰባት ቀን ሁለት ሺ አስራ ሰባት አመተ ምረት ቀነ ቀጠሮ ሰጥተዋል። ለአሜሪካ ድምፅ ቤካቶማ ከአዲስ አበባ አዲሱን ዘጋቢያችንን ቤካ አቶ ማን አመሰግናለሁ። ክብራትና ክብራን፣ አሁን ወደ ዓለም አቀፍ ርዕሰ ጉዳይ ነው የምንሸጋገረው። ሩሲያ የተቆጣጠረቻቸውን የዩክሬን ግዛቶች እንደያዘች መቀጠል ትሻለ ይችላል። ሩሲያ በዩክሬን የምታካሄደውን ጦርነት ለማስቆም ዩናይት ስቴትስ የምታደርገው ጥረት በክሬምሊን ላይ ጫና እያሳደረ ነው። ይሁንና ሞስኮ አሁንም በቀጠለችው ጥቃት ተጨማሪ የዩክሬን ስፍራዎችን መቆጣጠሯ ታውቋል። የአሜሪካ ድምፁ ጄፍ ካስተር የላከውን የዚህን ዘገባ ዝርዝር እንግዲህ ወልዴ እንደሚከተለው ያቀርበዋል። ዩክሬን ጦርነቱ ከጀመረ ወዲህ ከፍተኛ የተባለ የድሮን ጥቃት በሞስኮ ላይ ፈጽማለች። ቢያንስ ሶስት ሰዎች ሞተው 17 ተጎድተዋል። ያም ሆኖ በርካታ የሞስኮ ነዋሪዎች ጦርነቱን ለመርሳት እየሞከሩ ነው። ሌሎች በርካታዎች ደግሞ በክሬምሊን እና በአዲሱ የአሜሪካ አስተዳደር መካከል የሚደረገው ድርድር በቅርቡ ሰላምን ያመጣል የሚል ተስፋ አላቸው። ሩሲያውያን ይህን እንደ ድል ይቆጥሩታል። ግባቸውም ሩሲያ በኃይል የተቆጣጠራቻቸውን ስፍራዎች ለሚያካትት ድንበር አለም አቀፍ እውቅናን ማግኘት እንደሆነ ባለሥልጣናት በመናገር ላይ ናቸው አሌክዛንደር ክራሚያሬንኮ የቀድሞ የሩሲያ አምባሳደር ናቸው It is clear that there will be a bilateral settlement between us and Kyiv. በኛና በኪቭ መካከል ስምምነት ሊኖር እንደሚችል ግልጽ ነው። አዲሱን የሩሲያ ድንበር እንዲሁም ከሶቪየት ህብረት በፊት የነበረውን የዩክሬን ድንበር ህጋዊ የሚያደርግ የሰላም ስምምነት መሆን አለበት። በሞስኮ የሚገኙ በርካቶች ጦርነቱ ከመጠናቀቁ በፊትም አዲሱ የጂኦፖለቲካ ሁኔታን በደስታ ተቀብለዋል። የቭጌኒ ፊዮዶሮቭ በሩሲያ ምክር ቤት ዱማ የገዢው ፓርቲ አባል ናቸው። ይህ እውነተኛ ድል ነው። ሻምፓኝ መክፈት ትችላለህ። ደግሞም መሸነፍ የለብንም። ሩሲያ ጥቃቷን መቀጠል አለባት። ምክንያቱም የአሜሪካን ፍላጎት ያስቆመ የለም። አዎ፣ ፈርተውናል። ነገር ግን ዓለምን የመቆጣጠር ሀሳባቸውን አልተውም። ከሶስት ዓመታት ጦርነት በኋላ 95000 ሩሲያውያን ሕይወታቸውን እንዳጡ ገለልተኛ ነው የሚባለውና ሚዲያ ዞን የተሰኘው ብዙሀን መገናኛ አስታውቋል። ይህም ሆኖ ግን ክሬምሊን በጦርነቱ ቀጥላለች። ሕይወታቸውን ካጡ የወታደር ሚስቶችና እናቶች ጋር ውይይት ያደረጉት የሩሲያው ፕሬዚደንት ቭላዲሚር ፑቲን በድርድሩ አሳልፈው የሚሰጡት ነገር እንደሌለ አስታውቀዋል። ያንን አናደርግም። ለእኛ የሚስማማና ለሀገራችን ሰላም የሚያመጣ ዓለምን መፍጠር የእኛ ምርጫ መሆን አለበት። የፑቲን ነቃፊዎች ያሉት እና የሚናገሩት ውጭ አገር ሆነው ነው። እነርሱ እንደሚሉት ክሬምሊን በድርድሩ አሳልፋ የምትሰጣቸው ነገሮች ይኖራሉ። ድንበርን በተመለከተ ግን ለጥያቄም የማይነሳ ጉዳይ ነው። አንቶን ባርባሽን ሪድል የተሰኘው የሩሲያ ትንተና ቡድን መሪ ናቸው። ከጦርነቱ በኋላ ዩክሬን የጸጥታ መዋቅሯን እንዴት ታዋቅራለች በሚለውና በሌሎችም ጉዳዮች ላይ የሰጥቶ መቀበል ድርድር ሊኖር ይችላል። አዲስ የሚዋቀረውን የዩክሬን ጸጥታ መዋቅር በተመለከተ ሞስኮ ተሳታፊ መሆን ትሻለች። ዩክሬን ምን ማድረግና አለማድረግ እንደምትችል መቆጣጠር ትሻለች። የአሜሪካና የዩክሬን የድርድር ቡድኖች ሳዑዲ አረቢያ ላይ ንግግር ማድረጋቸውን ተከትሎ የሩሲያ ባለስልጣናት ከአሜሪካ ባለስልጣናት ጋር ለስብሰባ መቀመጡን በጉጉት እየጠበቁ ነው። ስብሰባው ይደረግ እንደሁ እስካሁን የታወቀ ነገር የለም። እናመሰግናለን እንግዲሁ ክቡራትና ክቡራን አድማይ ተመልካቾቻችን ከምሽቱ ሶስት ሰዓት በመቃረቡ ለዛሬ ያዘጋጀናቸውን በዚሁ መቋጨት ሊኖርብን ነው። ሌሎች በርከት ያሉ ዝግጅቶቻችንን በድረገጻችንና በሌሎች ማህበራዊ ገጾቻችን ላይ እናኖራለን። ነገ ከምሽቱ ሶስት ሰዓት ላይ ታዲያ ከልዩ ልዩ ቅንብሮች ጋር ነው የምንመለሰው። ለዛሬው በተቀሩት ባልደረቦች እና እዚህ ስቱዲዮ በምትገኘው ብርሃን ኃይሉ አቀናባሪው አቀናባሪያችን ከተቀሩት ባልደረቦቻችን ጋር በመሆን በዚሁ ሰናበታለሁ። ያስተናገድኳቸው አሉላ ከበደ ነኝ። በእኔ በኩል መልካም ምሽት፣ ደህና እደሩ።